በጣም የሚገርመኝ የጎንደር ፖለቲካ የደቡብ ጎንደር ፖለቲካ እንግዲህ ራሳቸውን በየምድር እያሉ እየጠሩ ነው፣ ገባችሁ? በየምድር ራሳቸው ትንሽ ቆይተው የክልልነት ጥያቄ እያቅማሙ ነው፣ መጠየቃቸው አይቀርም ማለት ነው። ስለዚህ አሁን በጣም የነሱ ፖለቲካ የወረደ መሆኑ የሚገርመኝ እንግዲህ ከአዘንባቸውና ከኢንጂነሩ ማን ነው ለአማራ የሰሩ ገባችሁ? ስንት ዓመት እኮ በሚኒስትር ደረጃ ሲቆይ አማራን አስታውሶት አያውቅም። ግን ቢያንስ አትሊስት በጥበቡ፣ በሙያው፣ በኢንጂነርነቱ ግን አማራን ያስጠራ ያኮራ ኢንጂነር ስመኘውን ለምን የኢንጂነር ስመኘውን ረስተው አምባቸው ላይ ይችካሉ? ሌላው ደግሞ ማን ነው አምባቸውን የገደለው? ዘመነ ምን ውስጥ የትኛው መዋቅር ውስጥ ነበር ያኔ? ገባችሁ ዘመነና ማስረሻ ኮ ሰጥቶ በጊዜው መንግስት ሊፈልጋቸው ብሎ ያስገባችሁ መንግስት ሊፈልጋቸው ብሎ አሳልፎ ሊሰጣቸው የነበረው ደቡብ ጎንደር ላይ ያለው እና ምስራቅ ጎጃም ላይ ያለው ስንፈ የአማራ ጥል ቡድን አሳልፎ ሊሰጣቸው ብሎ ሁለቱን እኮ አሳምነው ነው፣ ማንም ያለኛ ፍቃድ ማንም አይወስዳቸውም በህጉ ነው የሚዳኙት ስላለ ብቻ ካሳምነው ጎን ነው ብለው ይህንን ይላሉ ለመከፋፈል። ስለ ለምን እስክንድርን አላሉም? ሰኔ አስራ አምስት ላይ እኮ እስክንድር ነው አይደል ባህርዳር ላይ የነበረ አሳምነውን ለማግኘት ስለዚህ ለምን እስክንድርን በአንባቸውን ገደልህ አላሉትም ሌላው ልዩ ኃይል ውስጥ አዛዥ ሆኖ የነበረ እኮ ኮሎኔል ሙሃባ ነው አይደል እንግዲህ አብረ ገላል ተብሎ እንትን ያለ የተፈረደበት ታስሮ የወጣ ማለት ነው ስለዚህ እሱን ለምን ገደልህ አላሉትም ገባ ልዩ ሀይል ውስጥ ያለውን መማርን ነውን ገደልህ ብለው አውጥተው ከእስር ቤት ረሸኑት አይደል ግን አሳም የልዩ ኃይል አዛዥ የነበረውን ኮሎኔል ሙሐባና እስክንድርን ግን አብረዋቸው እየሰሩ ነው። ስለዚህ ዘመነ አንድ መዋቅር ውስጥ አልነበረም። በአዴን ውስጥም አልነበረም፣ መዋቅር ውስጥም አልነበረም፣ ልዩ ኃይል ውስጥም አልነበረም። ጎጃም ላይ ያለ ልዩ ኃይል ነበረ። ያን ልዩ ኃይል እንኳን የሚመሩት እነማን ናቸው? ምን አገናኙ? ገባችሁ? ስለዚህ እንዴት ነው ዘመነን እንዴት ነው ያገናኙት ሲባል፣ አሁን ጎጃም ላይ ያለው ዘመነ፣ የዘመነን ስም ካልተጠቀሙ ጎጃምና ጎንደርን ማጫረስ አይችሉም። አጭሩ እንትን ማለት ነው። አጭሩ እንትን የዘመነን ስም ካላነሱ ጎጃምና ጎንደርን አጣልተው ስልጣናቸውን ማራዘም አይችሉም። ስለዚህ ባለማወቅ ደግሞ እነማን ናቸው የሚከፍሏቸው? አንድም ባለማወቅ የሚከተላለ ባለማወቅ በጭፍኑ ዘመነን የሚጠላለ አንድም ደግሞ ተከፍሏቸው በአክቲቪስትነት ዘመነን የሚጠላሉ። ገባቸው? እሺ ችግር የለውም። ምንቶሽ ያኔ ማስረሻ ሰጤና ዘመነ አብረው ነበሩ። ምንም አይነት መዋቅር ውስጥ አልነበሩም። ነገር ግን ማስረሻ ሰጤን አቅርበው ዘመነ ላይ እንደዚህ ችክ ያሉበት ምክንያት ምንድን ነው? ገባችሁ። ምክንያቱም ለስኳድ ጎንደር ላይ፣ ደቡብ ጎንደር ላይና ምስራቅ ጎጃም ላይ ላለው ስኳድ የአማራን ጥቅም እንደዚህ እየሸጡ አማራን እየበዘበዙ እንዳይኖሩ የፖለቲካም ጥያቄ ሆነ ወጣቱን ያደራጀባቸው ዘመነ ስለሆነ ነው እንጂ ለምን ማስረሻ ሰጤ ጋር አብረው ይሰራሉ? ገባችሁ። ማስረሻ ሰጤን እኮ ገዳይ ሲሉት ነበር አይደል? አሁን አብሯቸው ነው ያሉ። ኮሎኔል ሙሐባ ታስሮ ነው የወጣው ገድሏል ተብሎ አለህበት ተብሎ ለምን? እሺ ኮሎኔል ታደሰ ባለፈው ያስወገዱት ማንም ብሎ ነው? ልዩ ኃይል ውስጥ ነበርህ ብሎ ነው አይደል? ተባብረሃል ብሎ ነው። ሌላ ምን አሁን ይህ ማወቅ ያለባችሁ ምን አይነት ጎንጃምና ጎንደር ላይ ምን አይነት ያልፈረሰ ደቡብ ጎንደር ላይ የእዘዝ ሴል የእዘዝ መዋቅር ጎጃም ላይ የምግባሩ መዋቅር እንዴት እንደተሰገሰገ ነው። እንዴት በጣም እንትን ነው። የዘመነን ስም ካላጥላሉ በስልጣናቸው መቆየት አይችሉም። ዘመነን ካላጥላሉ ዘባችሁ አማራ እንዲሆንባችኋል። የአማራ ፋኖ አንድ ይሆንባቸዋል። ስለዚህ የነሱን ሰው የነሱን ተገዥ እነ እስክንድርን እንግዲህ አምባቸውን እንግዲህ አምባቸው ሲሞት ባህር ዳር ከአዲስ አበባ ባህር ዳር የመጣውን እስክንድርን ለስልጣን በፋኖ በፋኖ ውስጥ ስልጣን እንዲኖረው እያመቻቹ ወያመቻቹ ዘመነን ይጠላሉ። ለምን እስክንድር ስለ አማራ ጉዳይ አይመለከቱም። እስክንድር ስለ ብልጽግና የስልጣን መቆየት ስልጣን ላይ መቆየት እንጂ ስለ አማራ መገደል ማቆም አይመለከቱም። ስለዚህ ይህን ነው ነው የሚፈልጉት ስኳዶች ማለት ነው። ደቡብ ጎንደርና ምስራቅ ጎጃም ላይ ያሉት ይህን ነው የሚፈልጉት። ስለዚህ አሁን ሁሉም ጎንደር ላይ በጣም በጣም ጽንፈኛ የሆነ ደቡብ ጎንደር ላይ ጽንፈኛ የሆነ ዘመነ ጠል አለ፣ ጽንፈኛ የሆነ ጎጃም ጠል አለ። ጎጃም ላይም ደግሞ ምስራቅ ጎጃም ላይ በተለይ ጽንፈኛ የሆነ ጎንደር ጠል አለ። ጽንፈኛ የሆነ ደግሞ ባለስልጣን ጠል አለ። ነገር ግን ባለስልጣኖች እነማን ናቸው? ጽንፈኛ የሆነ ሀብቴ ጠል የለም። ጎጃም ላይ ጽንፈኛ እንግዲህ ዘመነም አለ ሀብቴም አለ። ያን ጊዜ እኮ ሀብቴ የሚጠሉት ለምንድነው ለምንድነው አስቻለው ደሴን ያስገደሉት እኮ ከአሳምነው ጋር ሁነህ አና አምባቸውን ገለሃል ነው ። ያኔ ሀብቴ ጎጃም ላይ ነበር። ጎንደር ላይ ደቡብ ጎንደር ላይ መዋቅር ስላልነበረ ማለት ነው እሱ የሚፈልገው አይነት ትክክለኛ መዋቅር ስላልነበረ ጎጃም ላይ መጦ ተላላኪ አማራ መሳይ የበላይ ዘለቀ ልጆች መሳዮች ጋር ገጥሞ ሊያስመቱት ነበር። አስከብበውት እሱ ከበበውን ሰብሮ ብቻውን ሲያመልጥ እነሱ በፍራታቸው ምንም ስለማይደረጉ ተይዘው የሱን ስም ጠቁሞ ማሳዘን ብለው የሱን ስም ነው ሲያጠፉ የነበሩ ጎጃም ላይ ያሉት። ጎንደር ጠሎች ማለት በጣም ጎንደር ጠል ነበሩ። እኔ በጣም በቅርብ ስለማቃቸው ያን የነበሩት ሀብቴን ሲያሙት የነበሩት በጣም ጎንደር ጠል፣ ጎንደር ባህርዳርን ወረረች እያሉ የጎንደርን ህዝብ በጣም ስማቸው ስም የሚያጠፉ ጎንደርን ብቻ አይደለም ዘመነን እንደዚህ በጣም ስሙን እንትሚል የሚያጠለሹ ነበሩ። ገባችሁ ያን አይነት እንትና አለ ልክ ከስኳድ ባልተናነሰ ደረጃ አማራን የሚጠሉ ማለት ይቀላል ማለት ነው። ስለዚህ በዚህ ሁኔታ እንዴት ነው ማስረሻ ሰጤን ማስረሻ ሰጤን አቅርባችሁ ዘመነን የምጠሉበት እንዴት ነው ኮሎኔል ፈንተውን አብራችሁ አቅርባችሁ ዝም ብላችሁ እንዴት ነው ዘመነን የምጠሉበት ለምን እንደዛ ለምን በጣም ብዙ ነገር እስክንድርን አቅርባችሁ ለምንድን ነው ዘመነን የምጠሉት? ካላችሁ ዘመነ የአማራ ፖለቲካ ማዳኛም ነው ማጥፊያም ነው። ማጥፊያው ማለት በሱ ስም ለመከፋፈል ስለሚያመች ነው። አንዴ የተሰራ የነዙት እንትን ስላለ፣ ይህን ደግሞ በሚዲያ በጣም በአንድነት ሆነን ይህን የማክሸፍ እየተሰራ ነው። ከዚህ በበለጠ መሰራት አለበት። ሚዲያው አንድ ሁኖ ማገዝ አለበት። ገባችሁ አሁን ዘመነ እኔ መሪ ካልሆን ኋላ ለው፣ ነገር ግን እኔ መሪ ካልሆን ብሎ አንድነታችሁን እንደ ሆኖ አደረገ የሚል ቡድን ተፈጥሯል። እንግዲህ የአክቲቪስቶች ተከፋ አክቲቪስቶች ነው። ይህን ለምን አሉ ስትሉ እውነት የአማራን አንድነት ፈልገው ነው? ይህን መጠየቅ አለባችሁ። እሺ አምባቸው ሞተ። ስልጣን ላይ ነበር፣ በኢህአዴግ ጊዜ ድብን ያለ ሚኒስተር ውስጥ ላይ ስልጣን ላይ ነበር። ግን ለአማራ ምንም ነገር አልፈረድም። ይሄ አንዴ በግንባሬ በጀርባ ምናምን የሚላት ማለት የማልፈልገው አነጋገር አለ ማለት ነው። በዛች ብቻ ነው እንጂ ሌላ ምን ተናገር ባነጋገር ባነጋገር በምላስማ እኮ ስንታል ለምን ኢንጂነር ስማኞን ሞት አይቆጫችሁም ብላችሁ ጠይቋችሁ